ወይዘሮ ራሄል እንግዲህ አሁንም ተንኮሏን ቀጥላበታለች። እንግዲህ ጋሽ ግርማ ከመስሪያ ቤት ሂዶ አቶ ተስፋዬን ስለ አስፈራራቸው እና ስለዛተባቸው ስለነገራት፣ መቼም አሁን አንድ ነገር ባደርገውም አቶ ተስፋዬን ተጠያቂው ጋሽ ግርማ ነው በሚል እንግዲህ ጋሽ ተስፋዬን እንግዲህ አሳግታቸዋለች፣ በጣም በሚገርም ሁኔታ። በዚህ የተነሳ ግን ባቢ፣ ባቢንም ማገኛ ዘዴ ሊሆነኛል ብላን ያሰበችው ምክንያቱም ካገቱት፣ ከታገቱት ጋራ እንግዲህ ገንዘብ ሲደራደር ገንዘብ ሲያጣ እኔ ከፍልለታለሁ ገንዘብ

የዛ ጊዜ አባቱን ለማዳን ሲል ወደ እኔ ይመጣና ፍቅሩ በእጄ ውስጥ ይገባል የሚል አላማ ይዛ ተነስታለች። ግን ባቢ ይህንን ያደርጋል ብለን በፍጹም አንደራደርም። እሷ ግን ብሌንንም ለማሳገት የሆነ ልጅ ልካባት ነበር። ያንንም ልጅ እንግዲህ ጀግናዋ ብሌን በጅዶ ብላ እንግዲህ አንዘራርታ ጥለዋለች ማለት ነው። አራይችንስ ለፍቅር ነው እንጂ የሚገባት ለጸብ አይደለም ብሎ ሲነግራት፣ እሷም እባክ ገንዘብ እኮ ነው የምከፍለው ፍቅር ፍቅር አትበልብኝ ገንዘቡን አስገባልሃለሁ እንደምንም ብለህ እሷን አግተህ አምጣልኝ ነበር ያለችው። እንዲሁም ጽናትን ድጋሚም ሁለታቸውንም ያሰጠሁን ፎቶግራፍ በተራ ሁለታቸውንም አንጣልኝ ትለዋለች። እሱ ግን ቢሌን ኃይለኛ ጀግና ወንድ የማይዘርራት ሆና ዘርራው፣ እሱ ራሱ እየተዘረረ የተዘረረ ይገኛል። ሆኖም ግን በየሄደችበት በየመንገዱ እያስቆማት አንተ ሰው ከኔ ምንድን ነው የምትፈልገው? ምን አስበህ ነው ወይንስ ተልኳለህ? የላከ ሰው አለ እንዴ? ብላ ስጠይቀውም ነበረ። ሆኖም ግን በፍጹም የለም። እኔ ጠይም አሳ መሳይ የሚለውን እስኪ ዘፈን ዝፈኝልኝ እባክሽ ስምሽን ንገሪኝ ሲላት ስሜን ከነገርኩ ከእኔ ትርቅልኝ አለ አለችው። አዎ ሲላት ብሌን እባላለሁ አለችው። እሺ እንኳን መልተዋወቅን እያለ አሁንም ለመቅረብ እየሞከረ ነው። ሆኖም ግን ብሌን በጣም ጎበዝ ናት። ጽናት ብትሆን ምናልባት ተለልት ሊሆንና ብሌን ግን ጀግና ሴት ናት። ሰላም ውዴቻናል የተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራ እያደረጋችሁ የደውል ምልክቷን በመጫን ተቀላቀሉ። ነባሮቹ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ከልብ ነው ማመሰግናችሁ። እንግዲህ ቀጣይ በእንጀራ እናቷ የምትሰቃየውን ጽናት ቀጣይ ፓርቲዘን መተናል። እኔ አሁን እንግዲህ ራሄል ባቢን የማጥመጃ ዘዴ ወስዳለች። ይኸውም ምንድነው አባትየውን በማሳገት ነው። አባትየው እንግዲህ ከጠፉ ውሎ አደሩ ልጁ በጣም ተጨንቋል። ምንም አባቴ በልጅነቴ ባያሳድገኝም በጣም በልጅነቴ ጥሩ ሰው ነበር። ሆኖም ግን እስር ቤት ከተፈታ በኋላ ነው አባቴ ስለኔ የተቀየረብኝ። ግን ምንም እንዲነካው አልፈልግም እያለ ለራሄል ይነግራታል። ራሄልም አይዞ አባቴ ይገኛሉ ችግር የለውም እያለች ተስተባብላለች። በፍጹም እኔ አባቴ አሁን በፖሊስ እንዳላመለክት 24 ሰዓት ሳይሞላው ይሉኛል። ምን ይሻለኛል? እኔ አንተን እወድሃለሁ አፈቅርሃለሁ ምን ጊዜ መጠብቅሃለሁኝ በልቤ ውስጥ ነህ እያይስትሮ ባክሽ እርሺው። አንቺን እኔ ከራሳዎች ቆይቻለሁ። እኔ ከጽናቶች ማንም የለኝም ልትረጅልኝ ይገባሻል። ይህን ነገር አትደጋግሚ ቢብዬሻለሁኝ አላት ይኸውም በቢሮ ላይ ገብቶ አባቱ አለ ብሎ የሚፈረም ወረቀት ይዞ ነበር የገባው ሲያጣው የቴደ እያለ ተክዞ በተቀመጠበት ራሄል ደረሰች ምን ሆነ ነው ስትለው አባዬን ፈልጌ የነበረ የሆነ ወረቀት የሚፈረም ነበር ሲላች ታዲያ ደውልላቸዋ አለች እንደማታውቅ ሁና አይ ደወልኩ በተደጋጋሚ ስልኩ አይነሳም ወደሚሄድበት ምሽት ላይ ቤት ሂጄ ነበር። መጥቶ ነበር በጊዜ ብለው አሉኝ። ከዛ በኋላ ወቶ ግን ወደ ቤት አልተመለሰም። እያለበት ጭንቀት እየተዋጠ ነው ባቢ። በዚህ ሰዓት እንግዲህ ጽናትም ሆነ ብሌን ከጎኑ ሆኖ አይዞህ እያሉ እያፈላለጉት ነው ከፖሊስ እና መልክስ ስትለው፣ ጽኑ ሀያ አራት አካል ሞላ ምንም ነገር ማደረግ የለበትም እና ምን ይሻላል የሚያታቀው ሰው የለህም ወይ ቢሉትም በፍጹም አላቅም አለ። አብጋሽ ግርማም ቀሩ እያሉ በጣም የተጨነቁ ነበር። እንዲሁም የብሌን እናትና የጋሽ ግርማ እንግዲህ በአንድ ተቀምጠዋል ምክንያቱም ጽናትና እሷ ጓደኛዋ ብሌን ሄደው ቤት ዙረው ዙረው ሲጠይቁ ቤት በጣም ውድና ከአቅማቸው በላይ የሆነ ቤት ሆኖባቸው ተጨንቀው ነበር። ሆኖም ግን መልካሟ ብሌን ምን ችግር አለው እናንተ ማብጋሽ ግርማም ጤናው እየተመለሰለት ነው፣ ድርጅቱንም የማስመለስ አላማ አላቸው። ስራም ሊቀጥሉ ይችላሉ። አንቺም ትሰሪያለሽ። ስለዚህ ነገሮች እስከሚስተካከሉ እኮ ቤቱ ይበቃናል። ስለዚህ እኔም እናቴን አንቺ ጋር መሆን ፈልጋለሁ ግን እነሱን አብራሽ አስያዥ ልብዬ ቃል አስገባትና ከኛ ጋር ሁኑ ስትል ነገር መጨረሻ ጽናት እናትሽ እኮ አይፈረድባቸውም። እሳቸውም ተከራይ ሆነው ነው የመጡት፣ እኛም ደግሞ መክፈል አቅሙ አልችል ብለን ነው። ስለዚህ ሁሉም የራሱን ችግር ለመወጣት ነው እንጂ እኛ በእናትሽ አልተቀየምንም ስትል ትነግራታለች። ቢሆንም አብረን እስከዚያው ጊዜ መውጣት አለብን ስትል ነገረቻት። ራሔልም የ ብሌንን እናት ሄዳ አነጋገረሽ። እንዴት ነው ቤቱ ተመቸሽ? አለቻት። አዎ ተመችቶኛል። እነሱን ከእነሱ ከአንቺ ጋር ቢሆኑ ችግር የለብሽም፣ አይደለስታ? ችግር የለም። አሁንም እኮ አሉ ከኛ ጋር ነው ብላ ነገረቻል። እሺ፣ አሳይሻለሁ ልጅሽን፣ አሁን በቅርብ ጊዜ ወደ እኔ እንደምትመጣ እርግጠኛ ነኝ እያለች ስታ ተመለሰች። ምክንያቱም እንዲያፍናት የላከችው ልጅ ነው እንኳን ሊያፍናት እሱ ተዘግሮ ነው የመጣው። ሆኖም ግን ምናልባት አጥቅቶ አንድ ነገር ያደርጋት ሊሆን ይችላል በሚል ሁሉን ሁላችን ፈርተናል። ሆኖም ግን አሁን እንግዲህ ጋሽ ግርማን በቤት ራሳቸውን ኤክሰርሳይዝ እያደረጉ እየቆሙ ነው። በጣም ደስ በሚል ሁኔታ ለውጥ አላቸው። ወይዘሮ እንትናም የብሌን እናትም ፊታት እንዳትነፍጋቸውና፣ እና ጀርባ እንዳትሰጣቸው አስጠንቅቃታለች፣ ቃል አስገብታታለች። እሺ ችግር የለውም አብረን እንኖራለን፣ አንቺ ብቻ ልጄ ከኔጋ ኑሪልኝ እንጂ እያለች አትገኛለች። በዚህ መካከል ግን በጣም ጭንቀት ላይ ያለው ባቢ ነው። ባቢን እንግዲህ የእነሱን ጭንቀት ተካፋይ ስለነበረ ሁላቸውም ለሱ እያዘኑለት ነበር። ወደ ቤት ደግሞ መሄድ እንደሌለበት ቢሮ ላይ ተሰብስበው ብሌንም ሆነ ጽናት እንዲሁም ይችው ራሄል አንድ ላይ ሆኖ ሲያወሩ፣ ራሄል ምንም አይነት ሀሳብ አትሰጥም። ምክንያቱም ነገሮችን የያዘችው እሷ ስለሆነች፣ ከዛ ተመካክረው ወደ ቤት እንደሚወስዱት እንጂ ወደ ነሱ ወደሱ ቤት ሂዶ ብቻውን ማደር እንደሌለበት አስጠነቀቁት። ሆኖም ግን እሺ ብሎ እሱም ተስማምቶ ከምሽቱ ስድስት ሰዓት ሲሆን እንግዲህ ቤተሰብም ጋሽ ግርማና የብሌን እናት ቀሩ እያሉ በተጨነቁበት ሰዓት እንግዲህ ከች ብለዋል ማለት ነው። ምን ሆናችሁ ነው ሲሏቸው ምንም ሊናገሯቸው ደክሞኛል እኔ ልተኛ ብሎ ባቢ ወደ ምኝታ ቤት ገባ። ራሄል ምንም ደክሞ ማነች ጽኑዬ ምንም ደክሞኛል ብላ ትገባለች። ከዛ ጋሽ ግርማ ምን ሆናችሁ ነው ያመሻችሁ ሲሉ ብሌንን ጠይቋታል። ብሌን ለጋሽ ግርማ እባክህ አቶ ተስፋዬ ኮ ጠፍተዋል፣ እና በጣም ተጨንቋል ባቢ። እንዴት ጓደኛ የለውም፣ የሄድበትን ቦታ አያቀውም። ይሄድበታል ከሚለው ቦታ ቢሄድም አላገኛቸውም። ስለዚህ ምንድን ነው የሚሻለው? ለፖሊስ አልተመለከተም። አይዞህ ብለው እንደገና እንደምንም እየተንገዳገዱ መኝታው ክፍል ድረስ ሄደው አጽናኑት። አይዞህ እንፈልጋቸዋለን። ያንተ አባት ማለት ምንም ቢበድሉንም፣ አንተ መልካም ልጅ ነህና የአንተ መልካምነት ነው የምናየው አሉ አሁን ግን እዚህ ጋር ራሄል እየተጫወተችባቸው ነው ያለች ራሄል አቶ ተስፋዬን እንደዚህ ያሰወረችው ጋሽ ግርማ እንግዲህ ሂደው የዛቱት ትንዛቻ ስለሰማች እሳቸው ናቸው በሚል ደግሞ ሌላ ችግር ውስጥና ሰበብ ለመፈለግ እና እሳቸውን ደግሞ ጤናቸው አገገመ ሲባል ወደ እስር ቤት ለመወርወር ነው በጣም ያሳዝናል ጽናት ግን በአሁኑ ሰን አባቴ ኩራብኝ እኔ እንደምንም ብዬ ሰርቼ አንተን አደርስልሃለሁ ፈለግከውን አደርግልሃለሁ እያለች እኔ አምንሻለሁ ይኖራብሻለሁ ጽኑዬ፣ ባንቺ የትሬ፣ ያለፈው ነገር ሁሉ ለበጎ ነው፣ ሊያስተምረን ነው። አሁን ደግሞ ጠንክረን እንሰራና እንቀየራለን፣ እያሏት ነው። ሆኖም ግን ያን ልጅ መከታተሉን ዛሬም አላቆምም፣ አሁንም እየተከታተላቸው ነው። ይህም አሳቻ ቦታ ፈልጎ አንድ ነገር እንዲያደርጋቸው እንዳሰበ ሁሉ፣ ግን አልገባቸውም። እሷም ገንዘብህን በአካውንት የምልክልህ ድርጊቱን ቶሎ ስትፈጽምልኝ ነው እያለች እየጨቀጨቀችው ነው ጽናትም ጋሽ ግርማን እንግዲህ እባክህ ይሄንን የድርጅት ሁኔታ እያልክ አትሰብብኝ። ከዜሮ ጀምረን ማደግ አለብን። ህጉም እኮ ለእነሱ ነው የሚፈቅደው። እንግዲህ እኮ ከኛ እጅ ወቷል። በፍጹም ጽኑዬ ይሄ እኮ የራሴ ነው፣ በደሜ የገነባሁት የልጄ ውርስ ነው። ስለዚህ በፍጹም እንዴ፣ በምን አይነት መንገድ ልታስመልሰው ትችላል? አባዬ አለችው። ታይኛለች ልጄ ይህንን ሀብቴን ንብረቴን ያላስመለስኩ እንደው እኔ አይደለውም እያሉ እየነገሯት ነበር። ራሄልም እንግዲህ እባክሽ መልካም አዳር ይሆንልሽ ቻው ብሎ ሲሰናበታት፣ አሳያለሁ ባቢ ሰሞኑን እጄ ላይ ትገባለች ስትል ዛቸዋን ትቀጥላለች። ጽኑዬ ይህን ሀብት ንብረቴን ሳስታውሰው ያብከነክነኛል፣ ያበሳጨኛል አላት። አባዬ በቃ እኔ ልጅን አትተማመንብኝም። እኔ ደግሞ ቤትህንም ድርጅትህንም ነገ ከዜሮ ጀምሬ ሰርቼ እመልስልናሃለሁ። በልጅ አትተማመንም። አረ ጽኑዬ፣ እኔ ባንቺ ተማመናለሁ ብለው ሳቁ። እሷም ሳም አደረገቻቸው። በጣም ከሚገርመው ደግሞ ጋሽ ግርማ ሲስቁ ከልብ ነው የሚያስቁት ማለት ነው። በቃ ደስተኛ ሆነው ሲስቁ በጣም ደስ ይላሉ። ጽኑዬም እንደዛው የአባቷን ሳቅና ፈገግታ ስታይ በጣም ትደሰታለች። ባቢ ለጽናት አባቴ እንደዚህ ገጥሞት አያውቅም። በጣም ነው የጨነቀኝ፣ በጣም ጨንቆኛል። እንደዚህ ሆኖም አያውቅም። እባክህ ምናልባት ለራሳቸው እረፍት ለመውሰድ ፈልገው የሆነ ስትል ጽናት ብትነግረውም በፍጹም፣ እኔ ግን የሆነ ጭንቀት ነገር እየተሰማኝ ነው። አባቴ ግን አንድ ነገር እንዲሆንብኝም አልፈልግም። ምንም ለእኔ ክፉ ቢሆንም እኔ ለእሱ ክፉ በፍጹም አልመኝለትም። አባቴ እንዳለ ሆኖ መኖሩን እፈልገዋለሁ። አይዞ እኛ እንዳሰብናቸው ነገሮች ሊሆኑ አይችሉም። ጥሩ ነገር ነው። እሽ እንዳፍሽ አድርግልኝ አለና ታጽናናዋለች። ብሌን ከመንገዷ ላይ ስትሄድ አሁንም ያንን ልጅ ግጥም ጥም ትላለች። አንተ ነው የማላይበት መንገድ ምን ቤት አባት ሄድሄድ ትለዋለች። እሱ ምዴ አንቺም እኮ እኔ በሚሄድበት መንገድ ነው ደግሞ ጭብራሽ በሰፈር የምልታደርግ መጣች ብሎ ነበር ያላት። እሷ ግን ቤት ኪራይ ልትፈልግ ነበር በዛ ሰፈር ከጽኑ ጋር ሂደው የነበረው አንተ ሰው ግን እየተከታተልከኝ ነው እንዴ? አለችው። ኦ ረስቸው ለካ ሁለተኛ ካገኘው እዘርርሃለሁ ብለሽኛል። እኔ ብሌን ታቃለህ፣ የተናገርኩትን ካላደረኩ አልመለስም ብላ ነበረ። እንግዲህ እዚህ ላይ በጅዶ ዘግርራ የጣለችው። አንተ የወንድ አልጫነ ስትለው፣ ታዲያ እንዴት ልሁንልሽ ለመዘረር እንደሚያመችህ። አንተ በሽተኛ ነህ አባቴ። ኦ አባቴ ነው ያልሽኝ? የመጀመሪያዋ ፍቅረኛ አባቴ እያለች ነበር የምትጠራኝ ሲል አስታወሰ። እናቲቱ አንድ ነገር ቃል ግቢልኝ። እዚህ ቤት እኛ ቤት ኪራይ ለመፈለግ በጣም ስንዞር ነው። እንደውም ጽናት ምን እንዳለች ታውቃላችሁ? ይቺ ጽናት ፀሐይ፣ የዛሬ የፀሐይ ውስ ከልጇ ጋር ነው መሰል ይወጣችሁ አለች። ከጸሐው መጥናት የተነሳ ማለት ነው። እና እንደዚህ ብለን አጥተናል። ስለዚህ እኔን የምትወጂኝ ከሆነ አብሬሽ እንዲኖር ከፈለግሽ፣ ፈቃደኛ ከሆንሽ እነሱም ከኔ ጋር እንዲኖሩ ፈቃደኛ ሆኝ ስትላት፣ እናቲቱም ደስተኛ ሆናለች። ካአሁን በኋላ እንግዲህ አንድ ላይ እየኖሩ ነው።

ወይዘሮ ራሄልም ወደ ጽና በመደወል ባብዬ ጭንቀት አይችልምና ተንከባከቢው እያለች ስደውል ድፍረታም ናት፣ ደማ ወደኔ አታፍርም ስትደውል እያሉ ከብሌን ጋር ሲያወሩ ነበር። ግን በዚህ መካከል ላይ እንግዲህ ሄዳ እቅፍ አድርጋ እንዴት እንቅልፍ አይወስድህም ባብዬ፣ ከኔ እቅፍ ውስጥ ስትሆን እንቅልፍ ወስዳ ስትል እቅፍ አድርጋ እንቅልፍ አስወስደዋለች። ሆኖም ጋር እዚ ጋር ጋሽ ግርማ ከሌሊት ሁሉም ሰው በተኛበት ዱላቸውን ይዘው ሀይላቸውን አሰባስበው ተነስተው እንግዲህ እየወጡ ነበር እዚህ ጋር ይሁን እንዴ አቶ ተስፋዬን ሄደው የመቱት በጣም ይገርማል እውነት ጋሽ ግርማ ሄደው አቶ ተስፋዬን መቱት እና አስወገዱት እንዴ የሚለው ጥርጣሬ ላይ ደግሞ አሳድሮብናል የመጨረሻው ፓርት በንጠልጥል ላይ ነው ያለቀው እንግዲህ ስለምትከታተሉኝ ከልብ ነው ማመሰግነው ቀጣይ እንግዲህ በምን የምከሰት ይሆን የሚለውን አብረን እናያለን በዚህ የዛሬውን ተሰናብቻለሁ